በቤተ ክርስቲያን ጉዳይ አንደራደርም። ስርዓት ያዘ በየትኛውም አይነት ሚዲያ እኛ ቤተ ክርስቲያናችንን የማይወክል አንድ ስብከት አንድ ስብከት ይለቀቅ፣ እኛ ከነዚህ ግለሰቦች ራስ አንወርድም። የቤተ ክርስቲያን ስርዓት ለዛ የሌለው ጭፈር የሚመስል ዝማሪ ይቅረብ፣ እኛ ከዘመረውም ሰው ራስ አንወርድም። በእንደዚህ አይነት ጉዳይ አንደራደርም። እኔ ለቤተ ክርስቲያኔ ቀናይ ነኝ። ዮኒ ልደተ ቃል እንሰደበው ልደት ወሮ በላ ነህ እያልኩ ነው። ዱርዬ ነህ፣ አጭበርባሪ ነህ፣ በኦርቶዶክስ የምትነግድ ሌባ ነህ እያልኩ ነው። ኦርቶዶክስ አይደለም። የሰሞኑ መነጋገሪያው ርዕሰ ጉዳይ የሆነው የብፁ አቡነ ፊልጶስ ጉዳይ አብ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ርዕሰ ሊቃውንት አባ ገብረ ኪዳን የሰጡት መልስ። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንደ ፈጣሪ እናቴ ካላት እኔማ ጎሊሽ ነኝ ብላት እረ እናትም የሆነችን መቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጅማኮ ያምላክን እናት እናቴ ማለት ራሱ ኮት ቤት እኮ ነው። ልደተ ቃል ለዮኒ የሰጠው አስደናቂ ምላሽ እኛን ስታዳምጥ የነበረበትና የፌም ስታዳምጥበት የነበረበት መንገድ በራሱ ልከረ ለሁለታችንም ኢንተራፕት አታርገን መሀል ላይ አትግባ ጎም አልጣመህም ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊን ያልፈቅድልን ምክንያቱም መች ነበር ቤተክርስቲያን ውስጥ አንተ ራሱ ቤዛዊት አለም አትባለን በማለት ስለተነገረው ንግግር ማህበረ ቅዱሳን እንዲህ ይዘገባል ከክርስቶስ የስቅለት ቤዛነት ቀጥሎ ሁለተኛውና የመጨረሻው ከዚያ በኋላ ግን የማይደገም ለድንግል ማርያም የተሰጠ የአማላጅነት ይዘን የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃውን ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አሳዩ። ሁላችሁም እባካችሁ ላይክ ላይክ በማድረግ ጀምሩልን። ሰበር የሆኑ መረጃዎችን በውስጥ አካተን ስለመጣን ማለት ነው። የዩቲዩብ አልጎሪዝም መረጃውን የሚያዳርሰው እናንተ ላይክ ስታደርጉ ነው። እሱን ደግሞ በማድረግ ትብብራችሁን አሳዩ። ወደ መረጃችን በቀጥታ መራ ምስጋና ይሁን ለአብ ክብር፣ ምስጋና ይሁን ለወልድ ክብር፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ኃይሉ ስልጣን አሰረው ለሰይጣን አጋዞ ለአዳም ሰላም ሚዜሰ ከሆነ ፍሳው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ሰዎች ሰበር የሆነ መረጃ ይዘን መጥተናል። መረጃውን ሼር በማድረግ ላይክ በማድረግ ትብብራችሁን አሳዩ። በቅድሚያ እንድናደምጠው የምወደው አንድ ነገር አለ። እሱም ምንድን ነው? ስርዓተ ጋብቻውን ወንድማችን ቤኪ በቤተ ክርስቲያን በስርዓተ ቁርባን ጋብቻውን ፈጽሟል። አራዳነት ይህ ነው ያልንበት፣ በጣምም የተደነቅንበት፣ እጅግም የወደርንበትን አንዲት ደስ የሚያሳይ ነገር በማድመጥ ማስጀመር ፈልጋለሁኝ። ያው ቤኪ እንደምናውቀው ምናልባት አራት ኪሎን ትሪትመንት በሚል በተለያዩ የቀልድ ስራዎቹ እንዲሁም ደግሞ ወቸው ጉድ በሚል ፕሮግራሞቹ ነው የምናውቀው ይበልጥ። ታዲያ ጋብቻውን በምንድን የፈጸመው ካልን በቤተ ክርስቲያን ነው። ይጠበቅ የነበረው ግን እንደዛ አልነበረም። ግን እግዚአብሔር ገብቶበት ስርዓተ ጋብቻውን በቤተክርስቲያን በቤተ ባደረግ የተሻለ ነው ብሎ በማመኑ እሱና ጓደኞቹን ሰብስቦ በቤተ ክርስቲያን ስርዓት በቤተ መቅደሱ ተገኝቶ ስርዓተ ቅዳሴውን ተካፍሎ በሚስጥረ ቁርባን ተጋብቶ ደስ የሚያሰኘውን ነገር ፈጽመዋል። ይህ ለብዙሃኑ ማሳያ ነው። እንደ ቀልድ ልናልፈው አንወድም። ምክንያቱም በተለያዩ የስራ መስክ ላይ ያለ አካል ጋብቻውን ምንም ይሁን ምን፣ በምንም አይነት መስፈርት ውስጥ ይኑር፣ በምንም አይነት መንገድ ውስጥ በቤተክርስቲያን ክርስቲያን ማድረግ አለበት። ምክንያቱም ሁለትነት ጠፍቶ አንድነት ሲደረግ ወይም አንድ አካል ሲኮን አካለ ክርስቶስ መሆን አለባቸው። ሁለቱም በሚስጥረ ቁርባን መዋሃድ አለባቸውና ይህንን አሳይቶናል። አንዲት አጨራያችን ቪዲዮ ብቻ አሳይቻችሁ እኔ ወደ ቀጣዩ ርዕሰ ጉዳይ አመራለሁ።

ደስ ያሰኛል። በቤተ ክርስቲያን ስርዓተ ጋብቻቸውን ፈጽመዋል። እንግዲህ ጋብቻቸውን የአብርሃምና የሳራ ያድርግላችሁ ብለናል። ወደ ርዕሰ ጉዳያችን እንምጣ። እንግዲህ የብፁዕ አቡነ ገብርኤል ጉዳይ በጣም በበርካታዎች ዘንድ መነጋገሪያ ርዕሰ ጉዳይ ሆነ። ከዛ የብፁዕ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት፣ የደቡብ ኦሞና ሪዞኖች ሀገረ ስብከት ሊቀ ጳጳስ በአንድ ወቅት ያስተማሩትንም ትምህርት መዘው ብፁ አቡነ ፊልጶስም እኮ እንዲህ ብለዋል። ብፁ አቡነ ገብርኤል ያለውን ብቻ ያሉትን ብቻ ለምንድን ነው እንደ ትልቅ ርዕሰ ጉዳይ የምታነሱት የሚሉ አንዳንድ አካላት ተነስተዋል። ጉዳዩንም ከዘር ከብሔር ጋር የሚያገናኙትም አልጠፉም። ብፁ አባታችን ብፁ አቡነ ፊልጶስ በአንድ ወቅት ስብከታቸው ምንድን ነው ያሉት? ለዛስ የተወሰነ ወንድማችን የመለሱን መልስ ላስደምጣቸው። አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። አዎን፣ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። ቅዱሱ መጽሐፋችን በዮሐንስ ወንጌል 14 ቁጥር 23 ላይ እንደዚህ ይላል፣ ኢየሱስ መልሶ እንደዚህ አለው የሚወደው የሚኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። እኛም ጌታም ብንወደው ቃሉንም ብንጠብቅ አብ ይወደናል፣ በረድኤትም የሦስቱም ማደሪያ እንሆናለን። ሁለተኛ እየቀረበ ያለው ምክንያት መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እውነት ነው። አሁንም በድጋሚ ቅዱስ መጽሐፋችን እንደዚህ ይላል ከንጹህ ጋራ ንጹህ ሆነ ትገኛለህ፣ ከጠማማ ጋራ ጠማማ ሆነ ትገኛለህ። በተጨማሪ ደግሞ እንደዚህም ይለናል የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ከአዋያቱ ቅድስና እና ንጽህና የእመቤታችን የቅድስት ድንግል ማርያም ቅድስና እና ንጽህና ይበልጣል። በመሆኑም ሀብተ መንፈስ ቅዱስ እንዲያድርባቸው አዋያቱ ከጸለዩት ብዙ ጸሎት ይልቅ የእመቤታችን ቅድስት ድንግል ማርያም ቅንጣት ጸሎት ይበልጣል፤ ወላዲተ አምላክናትና ስለዚህ የእመቤታችን ጸሎት ኃይልን አድርጓል። ያውም ሀብተ መንፈስ ቅዱስ በእርሷና በሐዋርያቱ ላይ እንዲወርድ አድርጓል። ሶስተኛ እየቀረበ ያለ ክስ እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም፣ ኢየሱስ ክርስቶስ አይወለድም። ይህንንም ቢሆን የእኛ አረዳድ ይወስነዋል። የብፁዕ አባታችን አቡነ ፊልጶስ ትምህርት የማይታየውን ያየ ነው፣ የማይዳሰሰውን የዳሰስ ነው። የማይራበው ሲራብ፣ የማይደክመው ሲደክመው፣ የማይበላው ሲበላ፣ የማይጠጣው ሲጠጣ ያየ ነው። ከእናታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነብሷም ነብስ ነስቶ ባህሪዋን ስለነሳ ነው ማለት እንጂ ብፁዕነታቸው የወልድ መገኛ ከድንግል ማርያም ወዲህ ነው አላሉም። እግዚአብሔር ወልድም ከእመቤታችን ቅድስት ድንግል ማርያም በፊት አልነበረም አላሉም። እውነት ነው ቅዱስ መጽሐፋችን እንደዚህ ይላል። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ዮሐንስ 17 ቁጥር 5 ላይ ያለውን አባታችን ያውቀዋል። በስተመጨረሻም ብፁዕ አባታችን ከአብ ዘንድ ክብረ ነፍስ እንድናገኝ ዘንድ ይባርኩን ቡራክዮት ይደርብን። እንግዲህ ጳጳስ ከጳጳስ በማዋሃድ ያልተገባ ንግግሮችን በማገናኘት የማይገናኙትንም ተገናኝቷል ብለው በማስመሰል የሚሰራው ስራ ትክክል እንዳልሆነ ማሳያዎችን ማቅረብ ይቻላል። በቀጣይ ደግሞ ምናልባት በደምብ ትንታኔ ያስፈልጋል ብላቸው የምታስቡም ከሆነ ኮመንት አድርጉልኝና በስፋት እመጣበታለሁ። እመቤታችን ለእኛ ግን ምንድናት? ርሰ ሊቃውንት አባታችን አባ ገብረ ኪዳን አምላክ እናቴ ያላትን እኔ እናቴ ላለላት ነው። እንዲ ፈጣሪ እናቴ ካላት እኔማ ዶልሽ ነኝ ብላት ረ እናት የሆነችን መቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት እንጅማ እኮ የአምላክን እናት እናቴ የባለ እራሱ እኮ ትቢት እኮ ትቢት ነው። አዛኝ ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ የባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይል ሊከልክላቸው አለማለቷ ማለት አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን። እሷ ግን ቸር እናት ስለሆነች የማሃሪው እናት እርሬት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም ማናፈር እናትነቷ ሲበዛብን እንጂ አረ ወይ ጉድ ወይ እናት እናት አልልም ማለት ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪናት የቃል ኪዳን እናታችን ናት ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክናት እናት የሆነችለት የፍጡራን እናት ሆነች የፈጣሪናት ስትሆን የፍጡራንናት የሆነችው ያን ጊዜ ነው የፈጣሪን እናት እናት እንድናደርግ የፈለገ የፈቀደልን እግዚአብሔር የተመሰ ይቺ እናት እመቤታችን እማምላክ ወላዲተ አምላክ አቁራዊተ ማሳሊ ተምረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። ታዲያ በእመቤታችን በቅድስት ድንግል ማርያም ላይ ብዙ ውዥንብሮችን እየተመለከትን ከሰሞኑ እንገኛለን። ታዲያ ዮኒ የተባለ ዮኒማኛ እናውቀዋለን። በውጭ ነው የሚኖረው። ላይቭ ላይ በፕሮቴስታንት ቤተ እምነትና በኦርቶዶክሲያኑ ያሉ ወንድሞች እንዲገናኙና እሱ መካከል ላይ ሆኖ ገስት ላይ ሆኖ ዋናውን ሆኖ ማለት ነው ሰዓት እየሰጠ ክርክሮችን እንዲያደርጉ አመቻቻለው አይነት ነገር አደረገ ጀመረም። ከዛ በኋላ እነ ኤርሚ ኤችዲ እነ ልደተ ቃልን ጨምሮ መዝሙሮ ዳዊትን ጨምሮ በርካቶች እነ ክርስቶፈሮስም ተገኙበት። ግን አዘን ብሎ ነበረ ሲያደምጥ የነበረውና ልደትም በጣም በማዘን የተናገራቸው ንግግሮች አሉ። ኋላ ደግሞ የሆነ የሚመለሳቸው መልሶች አሉ። እስቲ እሱን ላስደምጣቸው። የክርስቶስ ብታስጨርሰኝ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን ሀሳብ ልግለጽና ከዛ አት በክርስቶስ ነው የምንለያየው። ይሁን ይሄን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም ክርስቶስ የሚለው ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረ ክርስቶስን ለምሳሌ አምስቱን አማዳ ሚስጥራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያ ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብላል። ስለ ግለሰቦች ለሚሆን ዲኖሚኔሽን ሳራ ነው የሚናገረውን አትሰማም እንዴ? ወንድማችን እኛን ስታዳምጥ የነበረበትና የፌም ስታዳምጥበት የነበረበት መንገድ በራሱ ልከር ፌር፣ ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁም አልጣመ ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊን አልፈቅድልኝም። ምክንያቱም መች ነበር ከቤተክርስቲያን ውስጥ አንተ ራሱ እንዴት ማለት አሁን አየህ፣ አንተ የፈለግኸው አሁን ምንድን ነው? እንደዚህ የሆነ ተብሎ አይደለም አደለም፣ ከቀደም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ መጀመሪያ፣ እኔን ላስረዳ እያልክ ወደ እዛ ማለት ነው የምልህ። ገብቶኛል። አንዴ ልጨርስልህ ፕሊስ። ጥያቄ ጠየቀኝ እያቋረጥክም እንዲህ እሱን አሁንም እሱን አይደለም፣ እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህ እና ብትረዳው ኖሮ ጥያቄ ሲጀመር አይኖርህም። ጥያቄ ጥያቄ አልገባው ያ ሶ እንደዛ ከሆነ የምጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ እኔ ጥያቄ ነው ብለነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀቢሮ አንፈልግም እኛ ያየለን እኔ ያለው ያሬዳለ የእድሜ አለ ከየትኛውም ሰው ጋር ርዕሱን አስቀምጠን መወየት እንችላለን። ደግሞ መኪና ቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት ነበር እስከ ዛሬ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ እስከ ዛሬ እንደማሰብ ፐርሰናል ምክንያቱም ውስጥ እንደዛ ብለ ኮንክሉዥን መስራት እንዳልነበር በምን አወቅ አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። መንገድ እያመጣው ነው እንዴ? ቤተክርስቲያን ቅስ ላይ እያመጣው ስለ ሉቃስ ስንነጋገር ስለ ዮሐንስ ስንነጋገር ስለ ኢሳያ ስንነጋገር ከመሬት እየፈጠርኩ ነው የማመጣው? ታደርገው እሱን አይደለም የሚያልኩ እና ምኑ ነው ነው ሰንበት ትምህርት ቤት ተምር አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል? በጣም ያልገባኝ አላልኩኝም። ፕሊስ፣ ያልገባኝን እጠይቃለሁ እኔ አጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ፣ እናንተ ሄዳችሁበት መንገድ ኦርቶዶክስ አትባልም ያለው። ስለዚህ ሽልት ሳታረግ ዳይሬክት መልስልን። በጣም ክርክሮች ተፈጥሮ ነበረ። በአንድ ሳይድ ነው ሆኖ ዮኒ ሲያወራ የነበረው ና ልደት፣ ኤርሚ ጨምሮ ሌሎቹም መልስ ሰጥተዋል። የውይይት ጉዳይ እንዴት ነው? አንድ አወያይ መሀል ላይ ከሆነ ሰዓት ይሰጣል ሁለቱም ሀሳባቸውን በነፃነት ነው የሚያደርጉት። ነገር ግን በኦርቶዶክሳያኑ ዘንድ ያለው ትንሽ ተጽዕኖ ሲፈጥር ነበር። ለዛም በሚመስል ሁኔታ ልደት መልስ እየሰጠ ነበረ። ሪከርድ አድርጉ እያለም መልስ እየሰጠበትን ጉዳይ ተመልክተናል። ከዛ በኋላ ላይቡ ካለቀ በኋላ ደግሞ ተመልሶ እንዲህ ሲል ዮኒ ተሰምተዋል። ተካትለን እንመለስ። ልደት ወሮ በላ ነ እያልኩ ነው። ዱርዬ ነ፣ አጭበርባሪ ነ፣ በኦርቶዶክስ የምትነግድ ሌባ ነ እያልኩ ነው። ኦርቶዶክስ አይደለም፣ አጭበርባሪ ሌባ ናት። ሌባ ወሮ በላ፣ በክርስቶስ ሳንቲም የምትለቅም ናት። አንተ ባለጌ ነ፣ ዘግዝቄ ነው እኔ ማንን ሰድብዋለሁ? ምረታ በል በጌታ ስለሆነ አይመልስም። ለጥለጨዋለሁ ምረታ በል እንግዲህ ያው አንዳንዴ አመል አይለቅም እና ይሄ ሰው ተመልሶ ወደዛ ነው የሚሄደው። ለመወያየት ይመጣል። የሆነ ጠዋት፣ ከሰዓት፣ ማታ የሶስት አይነት አይነት ሰው ነው ዮኒ ማለት እና አሁን ደግሞ ተመልሶ ወደ ስድቡ መጥቷል። ውይይት አለ ጠራቸው፣ ውይይት ጀመሩ። መሀል ላይ እሱ ገብቶ አንብሮ አጨቅ ጀመረ። በስተ መጨረሻ ደግሞ የራሱን ነገር እየከፈተ ያልተገቡ ንግግሮችን መናገር፣ ስድቦችን መያያዝ ጀምሯል። እና በአጠቃላይ ስህተት የሆኑ መንገዶችን እያራመደ ያለ ሰው ነው። ይሄ ሁሉ ነገር ምንድን ነው? ቤዛዊት ዓለም ብለዋል ጳጳሱ እና ኢየሱስ ክርስቶስን ሲሰብኩ ተሰድበዋል፣ ተባረዋል በሚል ነው ሀሳቡን ሲያነሳ የነበረው እኛ ግን ቤዛዊተ ዓለም ክርስቶስን ቤዛ ዓለም አላልም ያሉበት አውድ ግን ድንግል ማርያም ነው የጠሩበትን መሆነ ቅዱሳን የጠሩበት አውድ የጳጳሱ ስህተት ነው እንጂ ቤተ ክርስቲያን በደሞ ያጃት ክርስቶስን ነው። ዛሬ የምሰብከው የምትፈትተው ስጋ ወደም የምጠራው ስም የክርስቶስን ነው። ሊቀ ጳጳሱ አቡነ ገብርኤል የተናገሩበት አውድ ግን ስህተት ነው በማለት ነበር ሲያስተምሩ የነበሩትና የዛን ደግሞ ማህበረ ቅዱሳን ቤዛዊተ ዓለም አትባለም ማለት ኑፋቄ ነው ሲሉ ይናገራል። ንካ ያተለስ ቤዛ አትባለም አትደንግጡ አትባለም ያለማን ቤዛዊተ ዓለም የሚለው የሚገባ ስም እንጂ የማይገባ አይደለም። ቤዛ አትባለም አትደንግጡ የሚል ከቤተ ክርስቲያን አባት ሲሰማ ይህ ነገር እንዴት ነው ተገቢ? በክርስቶስ የስቅለት ቤዛነት ቀጥሎ ሁለተኛውና የመጨረሻው ከዚያ በኋላ ግን የማይደገም ለድንግለ ማርያም የተሰጠ የአማላጅነት ቤዛነት ተረቶች ናቸው። መቀባባት ስለምንወድ ነው። ይህ በእውነት በእውነት ቤተክርስቲያን ውስጥ ሆነው ቤተክርስቲያኑን አሳልፎ መስጠት ነው። አሁን ይህንን ማንሳት ተረታ ተረት ብለው ይገልጹታል። ላመኑብሽ ወገኖች ህይወታቸው ተወይዘን ኦ መድኃኒተ ኩሉ ዓለም የዓለሙ ሁሉ መድኃኒት አሁን እመቤታችን ቅድስት ድንግል ማርያም ቤዛ ስትባል በመጽሐፍ ቅዱስ እንዴት ነው የሚብራራው? አሁን ድርሳናት ወይም ቅድም የጠቀሷቸው ሐዋርያን አበው ወይም ደግሞ ቤተ ክርስቲያን ሊቃውንት በላይ ለየቻቸውን ድርሰቶች ማንሳት ኦሪታዊ ብለው ይገልጿታል። ራሱ ኦሪት ምንድነው? ነው ኦሪት ምንድን ነው የሚለው ሐሳብ ራሱ በትርጓሜም እናንተ ስታስተምሩ ያለውና ይህንን የሚጠቅሱ ሰዎች እንደ ኑፋቄ ሲያነሱት አንድ አይደለም። አሁን ይህንን ማንሳት ተረታተረት ብለው ብሎ ይገልጹታል። የእመቤታችን ቅድስት ድንግል ማርያም አባ ጊዮርጊስ ዘጋስጫ ሲያነሳት፣ ቅዱስ ኤፍሬም ሲጠቅሳት፣ ቅዱስ ያሬድ ሲያነሳት፣ እርስዎ ቅድም ያብራሩትን ሁሉ ይዙና ተረታ ተረት ነው ኦሪት ላይ ተሸንክራ ቀርታለች ና ወደ ሐዲስ ኪዳን መምጣት አለባት የሚሉና ምስጢር ተናግረናል ብለው በዚህ ልክ ጉዳዩን ወደዛ አሳንሰው የሚናገሩ አሉ እና ስለዚህ መታመናቸው እንዴት ነው በመጻሕፍት ያሉት ከመጽሐፍ ቅዱስ ጋር እንዴት ነው የሚግባቡት? ስለዚህ የተወዳቸው ቤተሰቦቻችን በማብረቅ ቅዱሳን ሚዲያ ተቋም ላይ ገብታችሁ ሙሉ በሙሉ ይሄኛውን የአባቶቻችን የሊቃውንቱን መልስ እንድታደምጡ እፈልጋለሁ። ቤተ ክርስቲያን ድርድር የለም። እንጠንቀቅ፣ ሥርዓት ልንይዝ ይገባል። ፈለጋት ናቴዎስ የትኛውም አይነት ሚዲያ እኛ ቤተ ክርስቲያናችንን የማይወክል አንድ ስብከት አንድ ስብከት ይለቀቅ፣ እኛ ከነዚህ ግለሰቦች ራስ አንወርድም። የቤተ ክርስቲያን ስርዓት ለዛ የሌለው ጭፈር የሚመስል ዝማሬ ይቅረብ። እኛ ከዘመረውም ሰው ራስ አንወርድ። በእንደዚህ አይነት ጉዳይ አንደራደርም። እኔ ለቤተ ክርስቲያኔ ቀናይ ነኝ። ሁሉም ለእምነቱ ቀናይ እንደሆነ ሁሉ እኔም ፈለጋት ናቴዎስ ለቤተ ክርስቲያኔ ቀናይ ነኝ። ስለዚህ በዚህ ጉዳይ አንደራደርም። ለእነዚህ ግለሰቦች የሚመለከታቸው ጉዳይ ከሆነ እያንዳንዱ እየተደረገ ያለው ነገር ስህተት እንደሆነ ደውዬ ከዚህ ቀደም ስነገራቸው ነበረ። ለምሳሌ ለማህበሩ ዋና ስራ አስኪያጅ ለኤልያስ ጉዳዩ ስህተት እንደሆነ እንዲህ አይነት ትምህርት አለ ወይ? ሰው ያለ ስራ ይድናል፣ እምነት ብቻ ያስፈልጋል፣ እምነት ብቻ ነው የሚያስፈልገው የሚል ትምህርት ቤተክርስቲያናችን አላት ወይ? ጠይቄአለሁ። ሙሉ ቪዲዮን ሲልላክል ከማለት ያለፈ የቤተክርስቲያን ትምህርት እንዲህ ነው እንኳን ብሎ የመመለስ ሞራል የላቸው እያንዳንዱ ነፍስ ወደ ቅድስት ቤተክርስቲያን እንዲመለስ ፍላጎታችን ነው። በዚህ አጋጣሚ አቶ ጸጋዬ ቅድስት ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። እውነት ለቅድስት ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም መፎ አያስብሉን። እናንተውም ደግሞ ረፍት አድርጉና ቅድስ ቤተክርስቲያን ራሷ እኛን ታገልግለን እኛ የምንገልገል የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምህረት አልጠበበንም፣ አውደ ምህረት አልጠበባትም። በገንዘብ ደረጃ ትልቅ አይኔ በቃ ከሌላ ቦታ ነው የመጣሁት እና ተቀብሎ ኦኬ እንቀበላለን እንቀበላለን ማለት ግን አይንድ በቃ እንደፈለጉ ካሉንኩኝ እንደ ፓትርያርኩም፣ ጳጳሱም፣ ቆሞሱም ምኑም እኔ ካሉንኩኝ የሚባል ነገር የለም። በቤተ ክርስቲያን ጉዳይ አንደራደርም፣ ስርዓት ያዙ በማለት ነው ወንድማችን ፈለጋ ትናቴዎስ ያስተላለፈ ያለው መልእክት። እስቲ ከዚህ ከዚኛው ነገር ወጣ ብለን አስራት በኩራት ምንድን ነው የሚለውን እስ እንካተል። አንዳንዴም ሃይማኖታዊ አስተምህሮቶችን በክርክሮች ነገሮች ብቻ በክርክርና በተለያዩ ነገሮች መስማት ብቻ ሳይሆን ረጋ ብለ በሰከነ መንፈስም ማድመቅ የተሻል እና አስራት በኩራት ምንድን ነው፣ እሱን ደግሞ ተካትለን እንመለስ። የቪዲዮአችንን መጨረሻ እናደርጋለን። ከዚሁ ጋር ስለሚገናኝ ስለ አስራት በኩራት እናውራ። አስራት በኩራት ለምሳሌ እስቲ ጥያቄ ልጠይቀህ። እኔ አንድ ሰው አብሮ ከአንተ ጋር ሼር ሊሰራ ተስማማችሁ፣ እኩል ወጪ፣ እኩል ጉልበት፣ እኩል የስራ ጊዜ ወስዳችሁ፣ ስለዚህ ከትርፉ ላይ አንተ ስንት ፐርሰንት ነው የሚገባ ኛው ሰው ግማሽ ግማሽ። ጥሩ አንተ በጣም ብዙ ለፍተህ ያሰውዬ ያመጣትም ገንዘብ ምንም ደግሞ ትንሽ ብትሆን ፐርሰንቱ ወደ አንተ ያጋድላሩ ከፍ ያለ አንተ ነው ያኛው ሰው አይደል? ሰው ከማን ጋር ነው አብሮ የሚሰራ? ቅድም ብለን ከእግዚአብሔር አይደል? ሁሌ ከእግዚአብሔር ጋር የምትሰራ ከሆነ ያንተን ትከሻህን የጫንቃ የተሸከመው ክርስቶስ ስለ ስላገዛህ እግዚአብሔር ስላገዘ ህይወትህ የተስተካከለው አብረው ስለሆነ አይደለም የምትሰራው የሚስተካከለው የሚያግዝህ ስላለ። ሌላው ቢቀር ሰው እንኳን አንተን መርጦ እንዲመጣ የሚያደርገው የሰው መውደድ የሚባል ነገር እኮ አለ። ጸጋ፣ እሱ ጸጋ ከአንተ ላይ ካነሳው በቃ አለቀ ጨዋታ። ትጥራ ካለህ እንጂ አታገኝ። ስለዚህ አብረው ነው የሚሰራ፣ እግዚአብሔር አይደል? የማን ድርሻ ይበልጣል ከአንተና ከእሱ? በጣም ጥሩ እንደዛ ከሆነ እንደው እኩል እኩል ነው ብለን እንኳን እናስብ እኩል እኩል ከሆነ እግዚአብሔር ስንት ፐርሰንት ነው የሚገባ ሐምሳ ሐምሳ ነው ወይ አሁን አየህ አንድ ሰው አንድ ሺ ብር ቢያተርፍ እግዚአብሔር ጋር አብሮ ከሰራ አንድ ሺ ብሩ አምስት መቶ ብሩ የእግዚአብሔር ነበር መሆን የነበረበት እግዚአብሔር አብዛኛው ስራ ሰርቶት እሱ ድካምህን ደግሞ እሱ መንገድን አስተካክሎ መንገድን ጠርጎ ትንሽ ሰርተህ ፊት ለፊት ስለታየህ ከፍተኛውን ድርሻ የምትወስደው ግን አንተ ነው ሙሉ በሙሉ ነው። አሁን ሰው አስራት ማውጣት ይከብደዋል። ያስገርማል። አብሮ የሰራውን ሰውዬ አላውቅህም ስትለው ሼሩ ሰውየ ቀጥሎ አብሮ ይሰራ አይሰራም። እግዚአብሔር አደጋ ውስጥ ገባ። ሰውየ ትሁት ከሆነ ቅን ከሆነ ነው ጥሎ የሚሄደው እንኳን አብሮ ሊሰራ ነገር እግዚአብሔር አላውቅህም እያልከው። ልክ ሰርታስ አብረህ አድረሃን አግዘኝ አግዘኝ ብለህ ሰርተህ ልክ ሲመጣ አላውቅህም አላውቅህም። አሁንም ትወስዳለህ እና እግዚአብሔር የዋህነቱን የምታየው ግድ የለም አስሯን ፐርሰንት ብቻ ስጥልኝ፣ ፐርሰንቱን ጭምር የበጀ ተልቆ ለእኔ አስሯት በቃ ዘጠናው ያንተ ይሁን አለ። በጣም እኮ ትልቅ እኮ ክብር እኮ ነው፣ ሪዋርድ ነው። እንደ እውነቱን ከገባል ማለት ግን፣ አሁንም አስሯንም አንሰጠው። እግዚአብሔር አብሮ ሰርተዋል ከአንተ ጋር ነው። አንድ እንደገና ደግሞ ኦሪት ዘሌዋውያን ላይ የተጻፈ ነው የአስራት በኩራት ህግ። በነገራችን በኩር ሌላ ነው፣ አስራት ሌላ ነው። አስራት ማለት ከአንድ አስረኛ አደለም። ስለዚህ ለአንተ ነው አንድ አስረኛ ሆነ የሚወስዳት ለሱ አይደለም ለአንተው ለራስ ነው። ሌዋውያን ካህናት አንተን በመቅደሱ ውስጥ የሚያገለግሉ ምን ስራ ይሰሩ? መቅደሱ ለምሳሌ በቤተክርስቲያናችን ብናይ ቅዳሴ የሚቀድሱት ሰዓታቱ ምን ውስጥ እነዚህ ሰዎች ይስሩ ቢባል፣ ሀያ አራት ሰዓት ይስሩ ቢባል መቅደሱ ዝግ ነው። የት ትቆርባል? የት ትጠመቃል? ስለዚህ የአንተን ድርሻ ለአንተ የሚገባውን እግዚአብሔር ከአንተ ጋር የሚገናኝበትን መንገድ የሚያዘጋጁልን ካህናቱ ቢያንስ የእነሱን ድርሻ መሙላት አለብህ። አንተ የእነሱን ትሞላለህ፣ የራስን ስራ ትሰራለህ። ለአንተ ነው አንድ አስረኛውን እግዚአብሔር ሚወስድህ ለእነሱ ሊከፍላቸው አስራት ማለት። ለቤተክርስቲያን የሚገባም የካህናት ደሞዛቸው አስራት ማለት ስለዚህ፣ አንድ አስረኛውን ትሰጣለህ። እግዚአብሔር ለራስ ጥቅም ሲል ከአንተ ወስድ መልሶ ለራስ መስ መቶ ፐርሰንቱ ያንተ እንዲህም ሆኖ ግን እግዚአብሔር ንሻ ንለው ተንገብግበን ተስቆጥቁጣል እች ትበቃለች ምን እና አስራት ጥቅሙ ለራስ ነው የሚባለው። እግዚአብሔር ለአንተው አገልግሎት ስን ለምሳሌ በኮሮና ጊዜ የሆነውን ነገር የምናስታውሰው ቤተክርስቲያን ተዘግታ፣ እንዴት የት ንጫጫል የት እንቁረብ የት እንጠመቅ የት እናስቀድስ፣ አ ይሄ በተፈጠረ ችግር ነው። ካህናት ልም ብሎ ቢጠፉ የራሳችንን ስራ እንስራ፣ ባይሆን አማረም ከፋም ብለው ውጥጥ ብሎ ቢሄዱ የት ነው የምናስቀድስ? የት ነው እግዚአብሔርን የምናገኘው? ሰዎች ያስፈልጋሉ ወይ ከእግዚአብሔር ጋር ለመገናኘት? በትክክል ያስፈልጋል እነሱ ባይኖርም እኛ እንጸልያለን የሚል ድፍረት ከሆነ ከእግዚአብሔር ካንተ የለም። እግዚአብሔር በትህትና ስለሚመጣ ካህኑ አሮን ገብቶ ይጸልላቸው አይደለም የሚላቸው? ካህናቱን እግዚአብሔር ይወዳል። ለእነሱ የሚገባውን እንድናደረግ ነው ቤተክርስቲያን የምትነግር አስራት ማለት እሱ፣ በኩር ደግሞ ከሁሉ ሁሉ ጊዜ የመጀመሪያ ስራ እግዚአብሔር የመጀመሪያው ለሱ በኩራት የሆኑት በዛ አይነት መልኩ ምን እንበረከታለው አስራት የመጀመሪያው ይበዛልል ያለህን ምክንያቱም እግዚአብሔር ከአንተ ጋር ነው። ባጭር እምቢ ስትለው ቅድም እንዳልኩ አብሮ ይሰራሉ ያ ሰው ያልኩ ለዛ አልሰጠም ያልከው ሼር አብሮህ ከዚህ በኋላ መንገድ ሊያስተካክል ይችላል። እውቀት ያለው ሰው ኮሚኒኬሽን ያለው ሰው ምናምን ቢሆን በቃ ተሩፌ ነው ስትል ይሄ ሰውዬ ሙሉ ኮንታክቶቹን፣ የስራውን ጥበብ፣ መንገዱን በሙሉ ይዞት ነው የሚሄድ ሲሄድ ሰውዬ። ስለዚህ አንተን ምትደክም የያስከውን ብር ታጠፋዋለሁ። ማስታወቂያ ለመስራት ምናምን ለማምጣት ይሄ ሰውዬ እኮ ይጠቅመህ ነበር፣ ሼሩን ብትሰጥ። እግዚአብሔር ልክ እንደዚህ የእግዚአብሔር መንፈስ ከአንተ ጋር ካለ ነገ መንገዶቹ ክፍት ናቸው ለአንተ አታሳዝነው። የመጀመር አንድ፣ ሁለተኛ ከእግዚአብሔር ጋር ለመኖር መቅደሱን እየሰራ ነው፣ አንተ ቤቱን እያዘጋጀ። ስለዚህ አትለያየ፣ በረከቱ ያለው ይበዛልሃል። በነገራችን ላይ የገንዘብ ብቻ አይደለም ማስራት በመጽሐፍ ቅዱስ ውስጥ የልጅ ሁሉ አስራት፣ የልጅ ሁሉ በኩራት። አሁን የመጀመሪያ ልጆች በኩራት ናቸው የሚባል የእግዚአብሔር ናቸው ይላል። ማኅፀን የከፈተ በሙሉ ይሄኔ ነው ይላል። ከበግና ከእንስሳ እንኳን ሳይቀር ማለት ጊዜ አስራት ይሰጣል ለእግዚአብሔር። ሀያ አራት ሰዓት ካለ የዚህ አንድ አስረኙ የእግዚአብሔር ነው። ቤተክርስቲያን ትሄዳለ፣ ታስቀድሳለ፣ ትጸልያል። የእሱ ነው። አንዳንዱ ሰው ጠዋት ተነስቶ እስከማታ ሰርቶ የሚያተርፍ ይመስለዋል። እችን ሁለት ሰዓት ከአርባ ደቂቃ ወይም ሶስት ሰዓት ለእግዚአብሔር ለመስጠት የሚንቆጠቆጥ ሰው ሊኖር ይችላል። የቀረው ሰዓት አይባረክም። ስትሰበሰብ፣ ስትጸልይ እንዴት ማድረግ እንዳለብህ ራሱ ይነግርሃል። ስለዚህ ጊዜህ በአግባቡ መጠቀም። ለማይገባ ነገር ብር አውጥተህ ይሄ ማውጣት አልነበረብኝ ባውቅ ኖሮ የምትለው ነገር ብታውቅ እኮ ቆጠበል ማለት ነው። ስለዚህ ከእግዚአብሔር ጋር ነው የምትሰራ ማለት። ይሄ እዚህ አታውጣ ይልሃል፣ በአንድም በሌላ መንገድ ይመክርሃል። አብረው የሚሰሩ ሰዎች እውቀት ያላቸው ሰዎች ወደ አንተ ያመጣቸዋል። ስለዚህ መንገድ ተስተካከል፣ ከኪሳራ እየተረፍክ ነው። በረከትል ማለት እሱ ነው። አንዳንዴ በረከትን የምናስበው ያለን መጨመር ነው። ያለህ በትክክል ከተጠቀምከው በጣም ትልቅ በረከት ነው። ሀምሳ ብር ይዘ በቀን ውስጥ በትክክል መጠቀም እንድትችል ካደረገ እግዚአብሔር አንድ ሺህ ብር ከሚያጠፋው ሰውዬ ጋር ምን አገዳደር? ያን ያለህን ነገር ለሚያስፈልግህ እንድታወጣ አስችለሃል። ወይም ዲፋይን የማይደረጉት ለዛ ነው በረከቶች ሲባል በዚህ መልኩ እግዚአብሔር ይባርካል። በጣም ደስ የሚያሰኝ በጣም በጣም በቃ ውስጥን የሚያድስ ነገር ነው። እና አስራት በኩራታችንን እናወጣ፣ ሁላችንም ህብረት ከእግዚአብሔር ጋር እንፍጠር። እግዚአብሔር በስራዎቻችን መካከል ገብቶ ይባርከናል፣ ይሰራለን። በእርግጠኝነት ነው መናገር የሚቻለው። ከእግዚአብሔር ባጎደልን ጊዜ ደግሞ ከህይወታችን ይጎድላል፣ ስራዎቻችን አይቃኑም፣ ሀሳቦቻችን አይሰምሩም፣ ብዙ ነገሮችን እናጣለን። እስኪ ኑ እንፈታተሽ የሚል ፈጣሪ ነው ያለን። ኑ ደግሞ ፈትኑ ይላል እና እስቲ እንፈት ነው ምንድን ነው አድርገ ምንፈት ነው አስራ ሰተ ነው እሱ ባይባረክ ያን እሱን እንጠቋለን መጽሐፍ እንደሚል ማለት ነው። የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን እኒህን ይመስላሉ። በነገራችን ላይ በያሮስ ሁለትም በቀን ሶስት ጊዜ ሰባት ሰዓት ምሽት አንድ ሰዓት ና ምሽት አምስት ሰዓት እየሰራሁላችሁ ይገኛሉ። አንዲት ርዕሰ ጉዳይ መዝዬ ዩቲዩብ ላይ ደግሞ በማልዳ አንድ ሰዓት ከአርባ በምሽት አንድ ሰዓት በያሮስ ዋናው ቻናል ሰባ ሺ አልፈናል መቶ ሺ እንድረስ ሁላችሁም ሰብስክራይብ አድርጉ። ሁላችሁም ላይክ አድርጉ፣ ሁላችሁም ሼር አድርጎ፣ ያሮስ የእናንተ መኛም ነው። ወንድማችሁ ልዑል መብራቱ ነኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።